ወይኔ በላቸው። ለካ እናንተ እያወቃችሁ ነው ማለት ነው የምታጨልልን ማለት ነው። የእውነት በጣም ነው የሚገርመው። ለማንኛውም እኛ ነቅተንባችሁ ነበረ አንሰማም ማላችን እንጂ ይህን ያክል እኛን ለማሳመን ዲብ ውስጥ ገብተው ማለት ነው። ለማንኛውም ይመቻችሁ። ተሳክቶላቸዋል፣ ግን ከነሱ የሚሄድ ገጸ ባህሪ አይደለም ይህ የተሰጣቸው ካራክተር ማለት ነው እና ለማንኛውም ማታ የምናይ ይሆናል። አሄብሶ አዲስ ነገር ሊኖር ይችላል። አትሄድም ከእኔ ሌላ ነው ምናምን እያለ ነው፣ የጆከር ነው ማን ነው አላውቀውምና እንደዛ እያለ ነው። ያ ማለት አዲስ ነገር አለ ማለት ነው። ሌላ ደግሞ ፕሮፋይል አጥፍታለች ብላችሁ ዝም ብላችሁ የምታወራላችሁና ለምንድን ነው ፕሮፋይል የምታጠፋው? እንዴ እንዴ፣ ግዴታ እኮ ከዛ ሰው አብሬ ወይም ልቀጥል ምናምን እንጀራችሁ ካልሆነ እኮ የትም ብትሄዱ የትም ማለት ነው መለያሳችሁ አይቀርም። እንጀራችሁ እህልኋችሁ አንድ ካልሆነ እግዚአብሔር ካጣመራችሁ እህልኋችሁ አንድ ከሆነ የእውነት ምንም ቢሆን ምንም ማለት ነው አንድ ነው የምትሆኑት ማለት ነው። ህይወት ይቀጥላል። ለምንድን ነው የምታጠፋው ፕሮፋይል? ልጅቷ እኮ ስማርት ናት እንደ እናንተ እንዳመሰላችሁና ለማንኛውም ማታ ምና ይሆናል አቨናይስ ዴይ